የአላህ ባሮችይ፣ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮችይ፣ እኛ የተፈጠርነው እውነተኛ የአላህ ባሪያ ሆነን ለመኖር ለአላህ ተባረክ ተዓላ ባሪያ መሆን ዝቅ ማለት ክብር ከአላህ ውጪ ይላሉ አካላት ቁሳዊና በልጭልጭ ነገሮች ባሪያ መሆን ውርደት ነው። ያለንበት ወር ባሪያነትን የምናረጋግጥበት የምናስመሰክርበት ወር ነው። ረመዷን ላይ የተከለከልነውን በመከልከል የታዘዝነውን በመፈጸም ባሪያ እንደሆነ ሁሉ ሁሌም በሁሉም ጉዳይ ላይ በሁሉም ቦታና ሁኔታ ላይ እውነተኛ የአላህ ባሪያ ልንሆን ይገባናል። አላህ ተባረከ ወተዓላ ታላላቅ ነቢያቶቹን ትልቅነታቸውን ሲገልጽ ባሪያችን ብሎ ገልጿቸዋል። ነቢይን አለይሂ ሰላቱ ወሰለም ቁርአን እንዳወረደላቸው እንደሰጣቸው፣ ኢስራና ሚዕራጅን ወደ ሰማይ ከፍ እንዳደረጋቸው በገለጸበት አጋጣሚ ዓብድ ብሎ ነው የገለጻቸው። ባሪያዬ ብሎ ነው የገለጻቸው። የሰው ልጆች ከሚኮሩበት ነገር ሁሉ ይበልጥ የሚያኮራው የአላህ ባሪያ መሆን ከአላህ ተባረከ ወተዓላ ውጭ ይላሉ አካላት ባሪያ እንዳንሆንም ነቢዩ ነብዩ አለይሂ ሰላቱ ወሰላም አስጠንቅቀውና የብር ባሪያ የወርቅ ባሪያ የጨርቅ ባሪያ ተዋረደ፣ ከሰረ። እነዚህ ቁሳቁሶችን ሲያገኝ ደስ የሚለው እነዚህ ቁሳቁሶችን ሲያጣ የሚከፋው ይክሰር ይዋረድ ብለዋል አለይሂ ሰላቱ ወሰላም። የስሜታችን ባሪያ የዱንያ በልጭልጭ ባሪያ ልንሆን የሀብት የዝና የስልጣን ባሪያ ልንሆን አይገባም፣ የአላህ ባሪያ እንጂ የአላህ ባሪያ መሆን ትቶ የሌሎች ነገሮች ባሪያ የሆነ ሰው ተገዥ የሆነ ሰው አምላክ የሆነ ሰው ሌሎች ነገሮችን ሲያይ ሲያገኝ ደስ የሚለው ሌሎች ነገሮች ሲጎድሉበት ሲያንሱበት በአላህ መተማመን በአላህ መብቃቃትን ትቶ በቁሳዊ ነገር የሚብቃቃ የሚተማመን ሲያጣ የሚከፋ የሚያዘን፣ የስሜቱ ባሪያ የበለጭ ልጅ ባሪያ የሰው ልጅ ሚድ ነው። እውነተኛ በሁሉም ቦታ ላይ እውነተኛ የአላህ ባሪያ ሲሆን እውነተኛ የአላህ ባሪያ ትክክለኛ የጌታው ተገዥ መሆን ይችል ዘንድ የሰው ልጅ ከአላህ ጋር ባለው ግንኙነት እውነተኛ ሊሆን ይገባዋል። ርቦኛል፣ አብላኝ፣ አሞኛል፣ ፈውሰኝ እንደሚለው ሁሉ አላህን ሂዳያ ስጠኝ፣ እውነተኛ ኢማን ስጠኝ፣ እውነተኛ ሙእሚን አድርገኝ ሊል ይገባል። ኢማን በምኞት አይደለም፣ በተስፋ አይደለም። ኢማን በልብስና ውጫዊ ገጽታን በማሳመር ብቻም አይደለም፤ ይልቅ ልብ ላይ የሚጸና የሚረጋ በተግባር በአካል የሚንጸባረቅ ነገር ነው ኢማን የሚባል። እውነተኛ ሙእምን እውነተኛ የአላህ ባሪያ እንሆን ዘንድ ነፍሳችንን በኸይር ልንጠምዳት የቻልነውን ያክል ራሳችንን ከጀሃነም ከአላህ ቁጣ ለማዳን ቀን ከሌሊት ልንጥር፣ ትልቁ ዓላማችንም ይሄን ልናደርግ ይገባናል። ዱንያ ላይ ስንኖር እውነተኛ ባሪያ ታዛዥ መሆን፣ አኼራ ላይ ደግሞ ከአላህ ቁጣ ድኖ ጀነት መግባት። ከእነዚህ ከሁለቱ ውጪ ሌላ ግብ ሊኖረን አይገባም። ሌሎች ዱንያዊ ዓላማዎችና ግቦች እነዚህን ለማሳካት የሚያግዙ ነገሮች ከሆኑ ይደገፋሉ። ከነዚህ ከሁለት ዓላማዎች ዱንያ ላይ የአላህ ባሪያ ሆኖ ከመሆን ከመኖር አኼራ ላይ ከጀሃነም ድኖ ጀነት ከመግባት የሚያደናቅፍ ዓላማና ግብ በሙሉ የተወገዘ ነው። የሰው ልጅ ትልቁ ጭንቀቱ፣ ትኩረቱ፣ ሩጫው መሆን ያለበት ራሱን ከአላህ ቁጣ ማዳን ይህን ለማድረግ የሚያግዙ ነገሮችን ሁሉ

እሳት ላይ ራስን ለማግኘት ሰበብ ወደሚሆኑ ወንጀሎች ይገፋፋል። አላህ ደግሞ ወደ ሰላሟ ሀገር ወደ ጀነት ይጣራል። ጀነት ለመግባት ወደሚያበቁ መልካም ስራዎችም ጥሪ ያደርጋል። መዳን የፈለገ እውነተኛ ባሪያ መሆን የፈለገ ስሜቱን ሊቃረን ሸይጣንን፣ ጠላቱን ሊያምፅ ይገባዋል። አላህ ዘንድ ዕድለኛ ይሆን ዘንድ እውነተኛ ባሪያ ለመሆን መልካም የአላህ ተባረክ ወተዓላ ወሊይ ለመሆን አምስት ወቅት ሶላታችንን በአግባቡልን ሰገድ ሶላትን ይህ የመጨረሻ ሶላቴ ነው ያለን ምንም ሳናጎድል ከልባችን ሀሳባችን ሰብስበን ምንቀራውን ምናደርገውን ዝክር ዱዓ እያስተዋለን እያስተነተነን ልንሰግድ ይገባል። ሶላትን በአግባቡ የሚሰግድ ሰው ሶላት ወደ መልካም ነገር ሁሉ ይጠራል፣ ይመራል፣ ከመጥፎ ነገር ሁሉ ያርቃል፣ ይከለክላል። ኢነ ሶላተ ተንሃ ዐን አልፋሕሻኢ ወልሙንከር ወለዚክሩላሂ አክበር የተባለውን እዚህ ነው። ሶላትን ቀጥ አደርጋችሁ ስገዱ። ሶላት ከመጥፎ ነገር ሁሉ ይከለክላል፣ ያርቃል። ከመጥፎ ነገር ካራቀው እውነተኛ ሶላት ወደ መልካም ነገር ይጠራል ማለት ነው። ዙህርን በአግባቡ የሰገደ ሰው እስከ አሶር ከፊት የሰገደው ሶላት ይጠብቀዋል። ዙህርን በአግባቡ የሰገደ ሰው የሶላቱ ጣዕም ሌላ ሱና ሶላት እንዲያስከትል ያደርገዋል። እስከ አሶር በዛ ጣዕም ይቆያል ተጠብቆ ያጣጣመ። አሶር ሰግዶም እስከ መግሪብ እንደዚሁ፣ መግሪብ ሰግዶም እስከ ዕሻ እንደዚሁ፣ ዕሻ ሰግዶም እስከ ፈጅር እንደዚሁ እውነተኛና ትክክለኛ ሶላትን የሚሰግድ ሰው ትክክለኛ የአላህ ባሪያ መሆን ይችላል። ብዙ ሰዎች የሰገዱ አኽላቃቸው፣ ሁኔታቸው የሚበላሸው የስሜታቸው የዝና የስልጣን የቁስ ባሪያ የሚሆኑት የሶላት አሰጋገዳችን ጉድለት ስላለበት። ሶላቱ ወደ አላህ ያላቃረበው ሰው ከአላህ ርቀትን እንጂ አይጨምርለትም ተብሏል። የሰው ልጅ ራሱን በኸይር ሊጠምድ ይገባል። ያንዳንዷ ደቂቃ ዋጋ አላት። ነገ ታስቆጫለች ዛሬ ዱንያ ላይ አንዷን ደቂቃ ወደ አላህ በመቃረብ የአላህ ባሪያ መሆናችንን የሚያስመሰክር ስራ ላይ ካላሳለፍነው የማይቀር ነው፣ የሸይጣን ባሪያ የስሜት ባሪያ መሆናችንን በሚገልጽ ነገር ላይ ማለፉ አይቀርም። ጊዜያችንን በኸይር ካልሞላ ነው ለኸይር ካላዋል ነው በሚጎዳ አሊያ ደግሞ ምንም በማይጠቅም ነገር ማለፉ ማለቁ አይቀርም። ጊዜ የሚያልፍ ነው፣ አይተካም። ያንዳንዷ ደቂቃ ያንዳንዷ ሰዓት ያንዳንዷ ቀን። ከሄደች በኋላ አትመለስም። ስጦታ ነው። ጊዜን አላህ ተባረከ ወተዓላ ለሰው ልጆች ለሁሉም በእኩል በፍትህ የሰጣቸው ስጦታ ነው። እያንዳንዱን ደቂቃ፣ ቀን፣ ሰዓት፣ ወር፣ ዓመት በአግባቡ የተጠቀሙ ሰዎች ስጦታውን ተቀብለዋል ጠቅሟቸዋል። የጊዜን ስጦታ ግን ያለ አግባብ የተጠቀሙ ያባከኑ ሰዎች ግን ያላህን ስጦታ ንቃዋል። ነገ ይቆጫሉ። ከሄደ በኋላ አይተካም የተለያዩ ነገሮች ምትክ አላቸው። ጊዜ ምትክ የለውም። አንዲት ሰከንድ አንዲት ደቂቃ ከዑምራችን ከእድሜያችን ምትክ የላትም። አንዴ የሱብሃንአላህ ብንልበት አንዴ ቁል ሁ ወላሁ አሐድ ብንቀራበት አኺራ ላይ ትርፍ ይሆና፣ እንደሰትበታለን እንጠቀምበታለን። እንዲሁ በማላ ያኒ ካለፈ ከማይረባ ነገርም አልፎ በወንጀል ካለፈ ግን የቅያም ቀን ቁጭቱ አይቻልም። ጸጸቱ አይቻልም ይህ እንዳይመጣ እዚህ ዱንያ ላይ የመጣንበትን ዓላማ ልናውቅ። ጊዜያችንን በኸይር ልንጠምድ ልንሞላ ይገባናል። የሰው ልጅ እይታውን ንግግሩን አካላቱን ከጠበቀ አላህ ልቡን ይጠብቅለታል። የኢማንን ጣም ያቀምሰዋል። የሰው ልጅ ልቡን አይኑን ምላሱን ሙሉ የሰውነት አካሉን አላህ ከሚጠላው ነገር ከጠበቀ አላህ ልቡን ይጠብቅለታል። የኢማንን ጣም ያቀምሰዋል። በተቃራኒው ደግሞ ጊዜው አካላቱ አላህ በማይፈቅደው በማይወደው ነገር ከተጠመዱ እጁ የሚሠራው ማይጠቅም አልፎም የሚጎዳ ሐራምን መላሱ ሚያየው አይኑ ሚያየው መላሱ የሚናገረው ማይጠቅም አልፎ የሚጎዳን ነገር ከሆነ ልቡ ይታወራል፣ የኢማንን ጣዕም ያጣል። ይህኔ የአላህ ባሪያ መሆኑ ይቀራል። ቁርአን ላይ ለሙእምኖች አይናቸውን እንዲጠብቁ ንገራቸው፣ ብልታቸውን እንዲጠብቁ ንገራቸው ይላ። አይነና ብልቱን ያልጠበቀ ሰው ሙእምን አይሆንም ማለት ነው። ይሄ አንድ ምሳሌ ነው። ሌላም ሆዳችንን መላ የሰውነት አካላችንን አላህ ከሚጠላው ነገር ካልጠበቀን በስተቀር እውነተኛ የአላህ ባሪያ ልንሆን አንችልም። ብዙ ጊዜ ሰዎች እውነተኛ ትክክለኛ የአላህ ባሪያ እንዳይሆኑ የሚከለክለውም አንድም ከሰል ነው፣ ስንፍና ነው፣ ከንቱ ምኞት ነው፣ ተስፋ ነው። ነገ ከነገ ወዲያ አስተካከላለሁ አስተካከላለሁ ያሉ መቆየት፣ ነገ የኛ አይደለም የአላህ ነው። ስንፍናን ከላያችን ላይ አስወግደን ቆራጥ ሆነን ኸይር ስራ ላይ ለነገ ብለን የምናስቀረው ነገር ሳይኖር በተሰጠን ቀን በተሰጠችን ደቂቃና ሰዓት ር ላይ ፈጣን ልንሆን ይገባናል። በተለይ መልካም አጋጣሚዎች ላይ ኸይር ሥራ አላህ ዘንድ እጥፍ ድርብ የሆነ ምንዳም የሚያስገኝባቸው ወቅቶች ላይ ነቢዩ ዓለይሂ ሰላቱ ወሰላም ሁሌም ኸይር ሥራ ላይ ፈጣን ነበሩ። ኸይር ላይ የሚሽቀዳደሙ ሰዎች ሁሉ መሪ አውራ ነበሩ። ረመዷን ሲመጣ ግን ይብስባቸው ነበር። ከንፋስ በላይ ፈጣን የሆኑ ነው። ሰውን ይረዱ ነበር፣ ይሰግዱ ነበር፣ ዱዓ ያበዙ ነበር፣ ሰውን ያስተምሩ ነበር። የእሳቸው ተከታዮች እስከሆነን ድረስ በሁሉም ነገር በተግባር እሳቸውን ለመምሰል ጥረት ልናደርግ ይገባል። ሐሳባችን፣ ጭንቀታችን፣ ትኩረታችን፣ እቅዳችን ኸይር ሥራ ላይ ሙእሚን መሆን ላይ እውነተኛ የአልላህ ባሪያ መሆን ላይ ከጀሃንም ድኖ ጀነት መግባት ላይ ሊሆን ይገባል። ዱንያ ላይ ብቻ ልንገድበ አይገባም። እይታችንም ዱንያ እንደምንም ትኖራለች ትታለፋለች። ሰውም እንስሳትም ይኖራሉ የተከተበላቸውን የተጻፈላቸው ባለወኔ ባለራእይ ከሆነን ወኔያችን። ትኩረታችን ራዕያችን፣ እቅዳችን መሆን ያለበት ዱንያ ላይ እውነተኛ የአላህ ባሪያ እውነተኛ ሙእምን ሆኖ በመኖር ነገ አኼራ ላይ ደግሞ ሽራጥን በሰላም ተሻግሮ ጀነት መግባት። ይህ ነው ግባችን ሊሆን የሚገባው፣ እቅዳችን ሊሆን የሚገባው፣ ትኩረታችን ሊሆን የሚገባው ለዚህ የሚያግዙ የሚያበቁ ነገሮችን መስራት ላይ ነው መጠመድ ያለብን እንጂ እርካሿ ዱንያ ላይ ብቻ ጉልበታችንን እውቀታችንን ልናፈስ፣ ነገ አላህ ፊት ስንቆም ባዶ ዜሮ ልንሆን አይገባም ከዚህ ተውርደት። የሚያድኑ ለአኼራ ስኬት የሚያበቁ ኸይር ስራዎችን ሁሉ በአግባቡ ልንሰራ ዝምድናን ልንቀጥል አቅመ ደካሞችን ልንረዳ የቲሞችን ልክ እንደራሳችን ልጅ እንዳቅማችን ልንንከባከብ ልናቅፍ ልንዳብስ ይገባ ነው። የቲምን ጸጉር ማበስ ማበስ መዳበስ ልብን እንደሚያረጥብ አኼራን እንደሚያስታውስ ተነግሯል። ወገኖቹን የተቸገሩ ሰዎችን የሚረዳ ሰው አላህ እንደሚረዳው ተነግሯል፣ ከጎኑ እንደሚሆን ተነግሯል። በዱንያ ጉዳይ ሰዎችን አግዛለሁ ጌታዬ ሆይ የአኼራ ጉዳይ ላይ አንተ አግዘኝ ልንል ይገባና የተራበን ያበላ አላህ የጀነት ፍሬን ያበላዋል ብሏል ነቢዩ አለይሂ ሰላቱ ወሰለም። የታረዘን ሚለብሰውን አቶ የተቸገረን ሰው ያለበሰ አላህ የጀነት ሙሉ ልብስ ያለብሰዋል ብሏል። የተቸገረን ሰው መክፈል ያቃተውን ሰው የተበደረውን ይቅር ያለ አላህ ይቅር ይለዋል ብሏል። ችግር ላይ መከራ ላይ ዑስር ላይ ያለን ሰው ችግር የለውም ቅርብ እያለው አትጨነቅ ያለ ሰው አላህ ከአኼራ ጭንቅ ይገላግለዋል ተውራ

እንደዚህ አይነት የአላህን መህረት የምናገኝባቸው ኼር ስራዎችን ልናበዛ፣ እውነተኛ ሙእምን ትክክለኛ የአላህ ባሪያ መሆናችንን በተግባር የምናረጋግጥበትን ኼር ስራ ልንሰራ፣ ከስሜት ልንወጣ።

ዲናችንን ማወቅ አለብን። የአላህን ሸሪዓ ኢስላምን መማር አለብን። ቁርአን ያልቀራ አሳምሮ ቁርአን መቅራት አለበት። አሳምሮ መቅራት የቻለ የተወሰነ ሙሉን እንኳ ባይሽር የተወሰነ የቁርአን ሱራዎችን መሐፈብ አለበት። ሶላት የሚሰግድበትን ዊስርም ይሰግድበትን መንገስት ሲጓዝ ከጌታው ጋር የሚነጋገርበትን ቁርአን መቅራት አለበት። ውስጡ ላይ ምንም አይነት ቁርአን የሌለበት ሆድ ልብ ማለት እንደ ወና ቤት ነው ብለዋል ነቢዩ አለይሂ ሰላቱ ወሰላም። ሙስሊም ሆኖ ሙእምን ሆኖ በቃሉ መቅራት የሚችላቸው የተወሰኑ ሱራዎች የሌሉ ሰው መኖር የለበትም ስንትና ስንት ስልክ ቁጥሮችን ታርጋዎችን የሚጠቅሙ ማይጠቅሙ ነገሮችን የሰው ልጅ በጭንቅላቱ መሸምደድ ይችላል የአላህን ቃል ቁርአንን መሸምደድ ያልቻለ ጭንቅላት ጥቅሙ ምንድን ነው ፋይዳው ምንድን ነው ቢያንስ ሙእምን ሦስት ረካ አምስት ረካ ዊትር መስገድ አለበት ለሊት ላይ ሁሌ ዊትርን መተው የለበትም የሰው ልጅ ረመዷን ላይ ብቻ አይደለም ዊትር የሚሰገደው ሁሌ ዊትር ማይሰግድን ሰው መጥፎ ሰው ነው ብሏል። ደጋቀደምቶ ሰነፍ ሰው ነው ብሏል። ምን ቢያቅትህ ሦስት ረካ፣ ምን ቢያቅትህ አንድ ረካ መስገድ መስገድ አለበት። ታዲያ ዊትር የሚሰገደው በቁርአን ነው፣ ለይል መሰገድ አለበት። ቀብሊያ ባዕዲያ ሶላቶች አሉ፣ ፈርዱ ሶላቶች አሉ። ሶላት ላይ ከሚወደዱ ዒባዳዎች አንዱ ቁርአን ነው። ሙስሊም ሆኖ ቁርአንን ገልጦ መቅራት የማይችል መኖር የለበትም። እድሜ ሥራ ኃላፊነት ምክንያት ሳይገድበን እውነተኛ የአላህ ባሪያ ትክክለኛ መልካም ሙዕሚን መሆን የፈለገ ሰው ቁርኣን ሊቀራ ይገባል። ዛሬ ነገ ሳይል ቁርኣን መቅራት ቀላል ነው። አላህ ነግሮናል ምሎ ወለቀድ የስርና ልቁርአን ልዚክሪ ፋህልሚ ሙደክር ብሏል። በእርግጥ ቁርአንን አግርተነዋል ማነው መቅራትም የሚፈልግ ብሏል። ጌታዬ ሆይ እኔ መቅራት ፈልጋለሁ ብሎ ከተነሳ የተኛውም ዕድሜ ላይ ያለ ሰው ወጣትም ይሁን ጎልማሳም ይሁን አዛውንትም ይሁን በሰማንያ ዓመታቸው በቃላቸው ሰላሳ እንጁ የሸመደዱ ሰዎች አሉ በምድራችን ላይ በዘመናችን ያው ነው አልችልም የሚል ስንፍናን ወደዛ በመጣል ዘመን ባመጣቸው አጋዥ በሆኑ ነገሮች ሁሉ ሸርያው በሚፈቅደው ልክ የተጠቀምን ቁርአንን ልንቀራ ይገባና የተወሰኑ ሱራዎችን ልናሐፈቅ ይገባና። ህይወት ያለ ቁርአን ጨለማ ነው። ህይወት ያለ ቁርአን ጨለማ ነው። ቀብር ያለ ቁርአን ጨለማ ነው። ዱንያ ላይ ቁርአንን ያቀረበ ቁርአን የኖረ ሰው ሲቀበር ቅጣት በግሩ በኩል ይመጣበት ሲል፣ አይ በኔ በኩል እናንተ ልትቀጡት አትችሉም። በእኔ ቆሞ ነበረ ለሊስ ሲሰግድ የሚያድረው ብሎ በግሩ በኩል ቅጣት እንዳይመጣበት ቁራን ይከላከልለታል። በራስገው በኩል ሊቀጣ ቅጣት ሲመጣበትም በእኔ በኩል አይቀጣም በጭንቅላቱ እኔ ሸምድዷል ብሎ ቁርአን ይከራከርለታል ተብሏል። ይሄን ሽልማት ይሄን ማዕረግ ለማግኘት ቁራንን ምክንያቶችን ሁሉ ዝር በማድረግ ልንቀራ ይገባል። ህይወታችን የሚያምረውም ቁራን ስንቀራ ነው። ደስተኛ የምንሆነውም ቁራን ስንቀራ ሰንቀራ ነው። የልብ ቀለብ ነው። አሳ ያለው ውሃ መኖር እንደማይችለው ሙእሚን ያለ ያለ ቁርአን ልቡ ሕያው ሊሆን አይችልም። ከዛሊክ ቁርአንን ከቀራም በኋላ ሙስሊም የሆነ ሰው ማወቅ ያለበትን ሁሉ የዲን ህግጋትን ልናውቅ ይገባናል። መሠረታዊ የሆኑ የአቂዳ ነጥቦችን አላህን በተመለከተ፣ መላይኮችን በተመለከተ፣ አኺራን በተመለከተ፣ ሚዛንን ሂሳብን በተመለከተ፣ ጀነት ጀሃነምን በተመለከተ አርካነል ኢማንን ሙስሊም የሆነ በሙሉ ማወቅ ግዴታ አይሆነበትም። ፍቅህን ሶላት እንዴት እንደሚሰገድ ግዴታ የሆነ ትጥበት እንዴት መከናወን እንዳለበት ዘካ እንዴት መውጣት እንዳለበት፣ ጾም እንዴት መጾም እንዳለበት፣ ጾምን የሚያፈርሱ ሶላትን የሚያፈርሱ ነገሮች ጀናባ ላይ ላለ ሰው ሀይዱ ላይ ላለ ሴት የሚከለከሉ ነገሮች ምንድን ናቸው፣ አንድ በአንድ ማወቅ ግዴታ ይሆናል። ከሰው ጋር ስንናኗር አኽላቅን፣ አደብን፣ ሐቆችን እንዴት መጠበቅ እንዳለብን የሥነ ምግባር ትምህርት መውሰድ ይኖርብናል። ይሄን ያላደረገ ሰው ትክክለኛ የአላህ ባሪያ ሊሆን አይችልም። የስሜቱ ባሪያ ነው የሚሆነው። ደስ ያለውን ነው የሚያደርገው። የደበረውን ይተዋል። የመሰለውን ያደርጋል። በእውቀት ከሆነ የሚጓዘው ነፍስያውን ተጭኖ ስሜቱን አሸንፎ የአላህ ባሪያ መሆን ይችላል። ይሄን ማሳካት ይቻል ዘንድ እውቀትን ማግኘት ይቻል ዘንድ በየአካባቢው በየመስጅዱ በየመድረሳው ትምህርት ይሰጣል። ለህፃንም ለአዋቂም ለወንድም ለሴትም፣ ምንም ኃላፊነቶች ቢበዙ ከዲን የበለጠ ኃላፊነት የለም። ሆዳችን ከመጠበቃችን በፊት የቤት ክራይን ከማግኘታችን በፊት ቀልባችንን፣ ኢማናችን፣ አኼራችንን ቀድመን መያዝ መቻል አለብን። አስተማማኝ ማድረግ አለ። ከዛ በኋላ ነው ከአኺራ በኋላ ከዲን በኋላ ነው ለዱንያ ልንጨነቅ የሚገባንና ስራ አለብኝ የሱቅ ሠራተኛ ነኝ፣ የጉልበት ሰራተኛ ነኝ፣ የቢሮ የመንግስት ሰራተኛ ነኝ አላህ ዘንድ ዑድራ አይሆኑም፣ ዲንን ላለማወቅ ከዚህ ባለንበት መስጊድ መድረሳ ተመረስ ከእሻ ከፈጅር በኋላ ከዱሁር በኋላ አመሻሽተ ለዱንያ ጉዳይ ያስፈልገኛል ካለን መንገዱን አመቻችተን እንደምናሳካ ሁሉ የዲን ትምህርትን የምናገኝበትን መንገድ ፈጥረን ወንዱን ሴቱም መማር በአካል ሄዶ ከመማር ጎን ለጎን ዘመናዊ በሆኑ መንገዶች ታማኝ ታዋቂ የሆኑ በቁርአን በሐዲስ፣ በሱና የሚታወቁ ዑለሞችን ትምህርት ማድመጥ፣ መጽሐፎችን ማንበብ ዕውቀት ማግኛ መንገድ ነው። ያለ ዕውቀት መኖር ከእንስሳት በታች ሆኖ መኖር። ያለ ዕውቀት መኖር በጀህልና መኖር፣ በድንቁርና በማሐይምነት መኖር ከእንስሳት በታች ሆኖ መኖር። እንዲህ አይነት ሰዎችን አቅል፣ ልብ፣ ጆሮ እያላቸው ዲንን ለማወቅ ለመገንዘብ የማይጠሩ ሰዎችን አላህ ከእንስሳት የባሱ ናቸው ብሏቸው። ውሉ የሚያፈርሱ ነገሮች የማያውቁ ጾም የሚያፈርሱ ነገሮች የማያውቁ ፍቺ እንዴት መከናወን እንዳለበት ግዴታ ሲሆን የማያውቁ ኒካህ እንዴት መታሰር እንዳለበት የማያውቁ ሰዎች አሉ። በጨለማ አይናቸውን አስረው የሚጓዙ ማለት፣ የሚደነብሩ ማለት። ይህ ከአላህ ባሪያነት አውጥቶ የስሜት ባሪያነት ውስጥ ያስገባንና እውነተኛ የአላህ ባሪያ መሆን የሚፈልግ ሰው እውቀት ላይ መጓዝ አለበት። ሁለተኛው መሰረታዊ የአላህ ባሪያ እውነተኛ ባሪያ ለመሆን መሟላት ያለበት ነገር ባወቁት መስራት። ማወቅ ብቻ ጥቅም የለውም። ለማወቅ አይሁዶችም ያውቃሉ። ከማወቃቸው ጋር አላህ ምን ብሏቸዋል? መህቡብ ዐለይህም ብሏቸው አላህ የተቆጣባቸው ለምንድነው? አላህ የተቆጣባቸው ያወቁ ስለአጠፉ። ማወቁ ብቻ በቂ አይደለም። በዘመናችን ሰዎች በተለያየ መልኩ እውቀት እየቀሰሙ ነገር ግን እውቀቱ ፍሬው እየታየ አይደለም። ኢባዳ ላይ፣ ስነ ምግባር ላይ እውቀት ያለው ሰው ደረጃ ላይ አይደለም። አብዛኛው ሙስልም የሚገኘው እንደ መሰለው ነው የሚኖረው። ያ እንዳይሆን በአቂዳም ጉዳይ ይሁን በፍቅህም ጉዳይ ይሁን በስነ ምግባርም ጉዳይ ይሁን የተማርነውን መተግበር መቻል አለብን። መልካም ሥራ ማለት ሶላት ብቻ አይደለም። በአላህና በባሪያው መሃል ያለ ግንኙነት በሙሉ አላህ በሚፈቅደው መልኩ መጓዝ ይሄ ነው መልካም ሥራ የሚባል አንድ። ሁለተኛ በአንተና በሰው ልጆች መሀል ያለው ግንኙነት በሙሉ አላህ በሚፈልገው መልኩ መጓዝ ይሄ ነው መልካም ሥራ የሚባል። መልካም ስራ በሶላት ብቻ የሚገድቡ በሶደቃ ብቻ የሚገድቡ በዑምራ ብቻ የሚገድቡ ሰዎች አሉ። መልካም ስራ ባወቁት መስራት ሁለት መሰረታዊ ክፍሎች አሉት። አንደኛ በሰው ልጅና በጌታው መሃል ያለ ግንኙነት ጤነኛ መሆን አለበት። አላህ በሚፈቅደው በሚወደው መልኩ መጓዝ አለበት። ሶላቱን በወቅቱ መስገድ፣ ጾሙን በአግባቡ መጾም፣ ሴት ልጅ ሒጃቧን በአግባቡ ማድረጓ፣ ከቤት ስትወጣ ስትገባ፣ ከሰው ጋር ስትገናኝ እስላም ያስቀምጠውን አደብ መጠበቋ፣ እሱና በጌታው ማህል ያለው ግንኙነት ጤነኛ ከሆነ ሸሪዓ የሚፈቅደው ከሆነ መልካም ስራ ይባላል። ተተኝቶም ማለት አንድ ሰው ተኝቶም አጅር ያገኛል፣ በልቶም አጅር ያገኛል። የሚበላው ሸሪዓ በሚፈቅደው መልኩ ሲሆን፣ የሚተኛው ሸሪዓ በሚፈቅደው ሲሆን፣ ሁለተኛው በመክሉቅና መክሉቅ መሃል። ፊተኛው በኻልቅ እና በመክሉቅ መሃል ነው። ሁለተኛው በመክሉቅ እና መክሉቅ መሃል፣ ሰው ከሰው ጋር ሲኖር፣ ባል ከሚስት ጋር፣ ወላጅ ከልጁ ጋር፣ ጎረቤት ከጎረቤቱ ጋር፣ ሰራተኛ ካሰሪው ጋር፣ የሰው ልጅ ከመላው የሰው ልጅ ጋር፣ አልፎ ተርፎ ከእንስሳት ጋር ሲኖር ኢስላም ያስቀመጠው ስርዓት አለ። በሱ ስር ያለው እንስሳትን መኖ ገዝቶ ማብላቱ መልካም ስራ ነው። ቤት ውስጥ ያለውን ያሰረውን ድመቱን ምግብ ገዝቶ ማብላቱ መልካም ስራ ነው። ስራ ለሰራለት ሰራተኛው ዛሬ ነው ሰላሳ ብሎ ቀን ቆጥሮ ደመወዝ እንካ ብሎ መስጠቱ መልካም ስራ ነው። በተቃራኒው ደግሞ ሰራተኛን ማስለቀሱ ደመወዙን ማሳለፉ ቤት ውስጥ ያለን እንስሳት ማስራቡ ወንጀል ይሆናል። ከዚህ አንድ ሰው በእውቀቱ ሰርቷል መልካም ስራ ሰርቷል መልካም ሰው ሆኗል የሚባለው በጌታውና በሱ መሃል ያለው ግንኙነት ጤነኛ ሲሆን፣ በሱና በሰው ልጆች መሃል ያለው ግንኙነት ጤነኛ ሲሆን፣ ሙዓመላ ላይ ግብይት ላይ ስነ ምግባር ላይ የሸሪዓን መንገድ ተከትሎ መሄድ መልካም ስራ ይባል። ህይወት ላይ ግብ ሊኖረን ይገባል። ዱንያ ላይ ስኖር መልካም ሰው አኺራ ላይ ስኖር የጀነት ባለጸጋ መሆን ነው ግቤ ልንል፣ ዓላማ ይሄ ነው ልንል ይገባል። ታዲያ ምን ሰራው መልካም ስራ መስፈርቶች አሉ። አንደኛው የሚሠራ መልካም ስራ ሁሉ ለአላህ ተብሎ መሰራት አለው። ለጉራ መሆን የለበትም፣ ለታይታ መሆን የለበትም፣ ለዝና መሆን የለበትም፣ ለፉክክር መሆን የለበትም። ብዙ ኸይር ስራ የሚሰሩ ሰዎች አሉ። ማታ ሲሰሩ ያድራሉ። በማግስቱ ወጥተው ጋዜጣዊ መግለጫ ሰጥተው ያበላሹታል። ይሄን ያክል ሰገድኩ፣ ይሄን ያክል ቀረው፣ ይሄን ያክል ሰደቃ ሰጠሁ፣ እንዲህ አደረግኩ እያሉ የሰሩትን መልካም ስራ በሪያ በይውልኝ በስሙልኝ ጠርገው ያስወግዱታል። ያ መሆን የለበትም። ወንጀላችንን ከምንደብቀው በላይ ኸይር ስራችንን ልንደብቅ ይገባናል። መደበቅ የድብቅ መልካም ስራ የአላህን ቁጣ ያበርዳል ተብሏል። አብዛኛውን ጊዜ መልካም ስራ ይፋ ሲወጣ ልብ ንያው ይበላሻ። ጉሩር ይገባል፣ በራስ መደነቅ ይገባል ይፈጠራል ውስጥ ላይ ያንዳይሆን የምንሰራውን መልካም ስራ ሁሉ ለአላህ ብለን ልንሰራ ይገባናል። ካልሆነ ግን መልካም ሥራም ሰርቶ ነገ አላህ ዘንድ መጠየቅ ይኖራል። ሁለተኛውም የሚሰራው መልካም ስራ በረሱሉ አለይሂ ሰላቱ ሰላም ሱና መሰረት ሊሆን ይገባዋል። ከቢድዓ ልንርቅ ይገባናል። ሥራው መልካም መሆኑ ብቻ በቂ አይደለም። ነቢ ሰርተውታል ወይ አለይሂ ሰላቱ እንደዚህ ነበር ወይም የሚሰሩት ልንል ይገባናል መልካም ስራ መሆኑ ብቻ በቂ አይደለም ለአላህ ብለን መስራታችን ብቻ በቂ አይደለም ተቀባይነት ያገኘ ዘንድ አላህ ዘንድ ያደነን የጠቅመን ዘንድ አንድ በነቢዩ ስና መሰረት መሟላት አለበት ይሄ መስፈርት ልናውቅ ልንጠብቅ ከቢዳ ለነርግ ምን ችግር አለው ከማለት ልንወጣ ይገባ ነው ነቢ አለው ነብይ ያልሰሩ ስራ ሁሉ ችግር አለው ሁሉ ህዝቦች ቢሰሩት አልহামዱሊላህ አይሰሩት ህዝብ ሙስሊም አንድ ላይ ተሰብስቦ ጥመት ላይ አድማ አያደርግም። ኢባደላህ አሁን ያለንበት ወቅት ደግሞ ይበልጥ ለአላህ ባሪያ መሆናችን የምናረጋግጥበት እውነተኛ የአላህ ባሪዎች የአላህን ውዴታ ለማግኘት የሚዋደቁበት ስብር የሚሉበት ቀን በጾም በሰደቃ፣ በቁርአን ጂሃድ የሚያደርጉበት ማታ እንቅልፍንትቶ በመቆም በመስገድ ስጁድ በመደፋት የሚያሳልፉበት ወቅት ነው። በዚህ ወቅት የአላህ ባሪያ መሆኑን መልካም ሰው መሆኑን ማረጋገጥ ያልቻለ ሰው መቼ ነው እውነተኛ ባሪያ መሆኑን የሚያረጋግጠው? ስሜቱን ከውስጤ ስሜት አምላኪነት፣ ቁስ አምላኪነት ሳይወጣ ረመዳን አይወጣም። ምንነል ከአላህ ጋር ልንታረቅ እውነተኛ ባሪያ መሆናችንን በተግባር ልናረጋግጥ ከነፍሳችን ጋር ልንጣላ ከሸይጣን ጋር ከስሜታችን ጋር ትግል ልንገጥም ይገባናል። ሙጃሂድ የሚባለውም እንዳይነሱ የጦር ሜዳውን ጂሃድ ሰዎች በተለያየ ዓላማ ሊያደርጉት ያደርጉት ይችላሉ። ዝና ፈልገው ጀብደኛ ሊባሉ፣ ማዕረግ ሊያገኙ፣ ምርኮ ሊያገኙ የነፍስን ጂሃድ ግን ጥቂት ሰዎች እንጂ ያደርጉት አይችሉትም። ትልቁ ጂሃድም ስሜትን ማሸነፉ፣ ሸይጧንን ማሸነፉ። በነዚህ የአስር ቀናት ውስጥ በተቀሩ ወርቃማ የረመዷን ለሊቶች ውስጥ ቀናቶችም ጭምር ኸይር ሥራ እናበዛ፣ ሱና ሷላት ልናበዛ፣ ተሀጅዱን ተራዊሑን ያለመሰላቸት የደከመው ሰው ቁጭ ብሎም ቢሆን ልናበዛ ይገባናል። ቁርአን ደጋግመን ልንቀራ ይገባናል። ዱዓና ኢስትግፋር ልናበዛ ይገባናል። ይሄን ካደረገን እውነትም የአላህ ባሪያን ከቁጣው እንድናለን፣ ከቅጣቱ እንተርፋለን። ነገ አኼራ ላይ የጀነትን ንጉሥ እንሆናለን።